ሰላም አሌኩም፣ መርምትላ በረካቶ። ዛሬ መጥቼላችኋለሁ ከች ብያለሁ። ደግሞ እንደተለመደው ላይክ ሰብስክራይብ በማድረግ ገባ ገባ በሉ። የመጣኋት በሰይድና በሱመያ ሱመያ፣ ወይ ልጆቹን አሳይተሽ አንቺም አገር ለሀገር ፈታ ብዙ ችግር እንዳይገጥምሽ መልስ አትመላለሽ ወይ እነሱ ጋር ልጆችሽን በጅሽ ይዘሻል። ሁለ ነገርሽ በጅሽ በዴጅሽ ነው። መልስ ለመመላለስ ሰይድ ሰይድ ሄና ላይ ቆይ ልመልስለት እሷ ሄና ላይ ቆይ ልመልስላት። አንቺን ለልጆችሽ ሌላ ነገር ትንመጣብሽ መልስ አትመላለሽ ብዬ እቴ እነግርሻለሁ ማለት ነው አንደኛ ደረጃ ማለት ትልቅና ትልቁ ምክሬ ለልጆችሽ አንድና አንድ ምክርሽ ነገር መልስ አትመጣለች። ተሰይር ጋር እንደፈለገኝ ይሁን ከሷ ጋር ትተሸዋል ነቀሸዋል። አሁን እኮ ይሄ የምናናቁ ሌላ የምሰሩት መልስ መልስ ብትር ሌላ አረጋችሁትና ለልጆቻችሁ ሌላ ነገር እንዳይፈጠርባችሁ ተይው አንቺ ነፍሰ ወቂ ተይው። ምንም ያርግ ምንም ዝም በይው። ትልቅ ሰው ሆነሽ አንቺ መልስ ካልመለስሽለት ዝም ብየው በቃ አፈልጊውም መልሳት መለስሽለት ልጆችን ነው የሚልሽ። በሶሻል ሚዲያ እያያቸው ነው በቃ ተፈለግ አንቺን ነሽ ተፈለገ ተፈለግ ተፈለግ ሚስትን ፈቶ ወደ አንቺን ጣ ተጠቃሎ ማለት ነው ካልፈለገች ደግሞ መልሳት መላለሽ ነው መ መልስ ተሰው ጋር መልስ ስታመጪ ሌላ ነገር ይመጣብሻል ብዬ ነው የምልሽ፣ እህቴ ሱማያ ማለት ነው። ታይ አሁን ቅድምም ማለት ነው ያለኝ እኔ በራሴ በአንድ በእቴ በእህትነቴ ይሄ መልስ ሰጥሻለሁ ማለት ነው። የሰው ልጅ ተሰዱት ሀገሩ ምትወጣ ብዙ ነገሮች ብዙን ላይፍ አሳልፈሽባቸዋል በልጆችሽ ላይ ስንት ቁስል አልፎብሽ ስንት ነገር ስንት ጠባሳ ሳለብሽ ነው እና ልችን እዚህ ደረጃ ያደረሻቸው ጎበዝ ነሽ። አሁንም ያው ቀጥ አድርገሽ ይዘሻቸዋል። ስለዚህ እማዬ፣ እንግዲህ ለማንኛውም እንደማንኛውም ጉበት ያለኝን ድርሻ ልናገር ብዬ ነው ያው ልጆችሽን እንት አንዱ ሀገር አንዱ ሀገር ይዘሽ ትትዘሊ በሽተኛ እንዳይሆኑብሽ ከነሱ ጋር ያለሽን አቅራቢያና ያና ምልልስ ልጆችሽን በስነ ስርዓት አሳድጊ ማለት ነው። በጣም መያት አንቺ እጅልን ከብት መሸጥ አይሻልም። እንዲ ባለሽ ደግሞ ልሳውት ይጃጃልና ከሴት ጋር አይተሻልም። ለእኔ ላንቺ አንድ ሺህ ብር አንድ መቶ ሺህ ብር ትከት ለእሷ ሶስት መቶ ሺህ ብር ማስወስት ናቸው አለ። ታረገልሽ ብሩን ተላከ። ኦኬ፣ ብሩን ተላከ። ደግሞ ይሄ ወንድ አይደለም። ትተሽው ንቀሽው ከእሱ ጋር መልስ ተምትመላለሽ በዛ አይነት ብትኖር ይሻልሻል ብዬ እኔ ይህትነቴን አንድና አንድ መልስ እሰጥሻለሁ ማለት ነው። ግን እንደዚህ አፍላፍ ሀፍተሽ ባስለሽ በልጆችሽም በበተሰብ ለአስተያየትን የሚያስጠላ ስራ እየሰራሽ ነው ማለት ነው። ሱመያ አንደኛ መልስ ምሰጥሽኔ ብህትነት ማለት ነው። ለልጆችሽ ስትይ ዝም በያቸው። ብር ከላክልሽ ጠይብ ብር ከላክልሽ ሌላ አጀንዳ እየፈለግሽ እየሰራሽ አላስ ምን አገባሽ? ሌላ ይዤ እንዳይፈልግ ይሄ ሌላ ይዤ እንዳይገባብሽ ሥሪ። ሙላዚም ከእሷ ጋር ትመላለሻለሽ አለች። ያለህን እና ከአትበራት ትመላለሻለሽ፣ ሌላ አታንቲሮ ትገባላችሁ፣ ሌላ መሻክል ይመጣል ማለት ነው። እና ስለዚህ በዚህ ዓይነት እንግዲህ ያለኝን ምክር ተካፈኝ ብዬሽ ዛሬ መጥቼልሻለሁኝ። አሁንም ቅድምም ታይ ነው የምለው እህቴ ሱመያ ማለት ነው፣ ታይ ነው የምለው አሁንም ቅድምም ማለት ነው። መረረም አረረም ታይ ለክፉም ለደጉም ፌጦ መድኃኒት ነው ይባላሉ። ሀገራችን ሁሉንም ነገር እናቃረገች ለልጆች ስጥ ኖሬ ማለት ነው ይኔዎች እና ይህን መስለ ዘር የመጣሁበት አንድና አንድ አጀንዳ ወገኖች ላይክ ሽር ሰብስክራይብ በማድረግ ግባግባ እያላችሁ ሞቅዴ መቃጥርጋችሁ እስቲ 100 ሺህ ከታጨ እንላለሁ። ዛሬ የዚህ አጀንዳ የመቶ ሺህ ብሩን ሺህ እ እኔ በቪዲዮ ገጭ ልልላችሁ ማለት ነው። እኔ በቪዲዮ ብዬ እመጣላችኋለሁ ከዛ የምትሳደቡትም የምትስቁትም ፎቶ ማንስታችሁ የምትጠቀሙትም ታገኙኛላችሁ ማለት ነው። ከዛም በኋላ ማለት ነው አይሻልም ይሻል መሰለኝን እንደዛ ባረግ ይሻል መሰለኛለን ግን እንደ ራሴ እንደ ማንነቴ ይመስለኛል። ስለዚህ እንግዲህ ሱመያ ያው እህትነቴን መክሩ ተተቀበልሽ ዛሬ የመጣሁልሽ በዚህና በዚህ ብቻ ነው። ልጆች ሽንታ አንዱ ስፍር አንዱ እና ለማንኛው ዛሬ በዚህ አይነት ግጭ ብያለሁ። እንግዲህ እህትነቴን ማለት ነው ያው ታብ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ገባ ገባ በሉ። ዋናውም እንግዲህ በዚህ አይነት ይሆናል ብዬ እላለሁ እና ይሄ ነው ወንድሞቼ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ ያው መደመቅ ፈታ ዘና በማድረግ አለሁ በሉኝ እላለሁኝ። እንግዲህ አላህ እዝነቱንና እና ምሕረቱን ያወርድልን ሀገራችንን ሰላም ላ ያድርግልን ወንድና ሴቶችንም አላህ ኸይር ነገር ያናግራቸው ብለን ዱዓ ማድረግ ነው የሚገባን እላለሁኝ። እህቶቼ ወንድሞቼ ሁላችሁንም ለአላህ ብዬ ወዳችኋለሁ። ለአላህ ብላችሁ አፍ በሉኝ እላለሁኝ። ይሄን ይመስላል። ዛሬ የመጣሁበት አንድ እና አንድ አጀንዳዬ ያው ላይክ ሼር፣ ሰብስክራይብ ሁሉ ነገር እያደረጋችሁ ማቀለ አድርጋችሁ ታፕ ሁሉን ነገር ብታደርጉ ደስ ይለኛል ማለት ነው እና በዛ አይነት ነው ዛሬ የመጣሁላችሁ። ወጥቶች እንግዲህ ለማንኛውም ለሁሉም ነገር አገራችንን ሰላም አድርጎ እኛንም ደግሞ አላህ ሱብሓነሁ ወተዓላ በሰላም በዝነቱ በሀገራችን አላህ በሰላም አላህ ያብቃን እላለሁኝ። ያው እንግዲህ ለመቶ ሺህ ግብግብ አስይዙኝና መቶ ሺህ ልግባ ላላችሁ እህቶች ወንድሞቼ እላለሁኝ። ያው ቻፕቻፕ እያደረጋችሁ እንግዲህ ሰብስክራይቧን መታ መታ እያደረጋችሁ ከፍ አድርጎኝ ስቲ እያዳመቅኩም እያየኋችሁም ነው የምትጽፍልኝን የምመልሱልኝ ነው። አረ የሌለው ነገር አሁን በሱመያ እና በእንትና ትጨክኑብኝ፣ በራ ጨክኑብኝ። እንግዲህ ላይክ ላይክ ላይክ ላይክ ላይክ ላይክ ሸር ሸር ሸር ሸር ሸር እያደረጋችሁ መቶ ሽክተቱኝ ዛሬ ላለሁኝ ይሄንን ዛሬ ያለኝ እንግዲህ ለአላህ ብላችኋ ሁሉ ለአላህ ብዬ አፈብያችኋለሁኝ። እቶቼ ወንድሞቼ ሁላችሁንም ለአላህ ብዬ እወዳችኋለሁኝ። በላይክ በሸር እየገባችሁ ሞቅድ የመቀሸብረቅ አድርጉኝና መቶ እና መቶ ሺ ክተቱ እላለሁ፣ እላችኋለሁ፣ ወዳችኋለሁ። ያው እንግዲህ የሀገር ልጆች ሁላችሁም የውጮችም የውስጦችም፣ ምና ብዬ ወዳችኋለሁ። እኔ አፈበሉኝ፣ አፈብያለሁ። እንዲሁም ክርስቲያን ወገኖቼ ያው ይቅር በሉኝ፣ ይቅር ብያለሁ እላችኋለሁ። ዛሬ የመጣሁበት አንድ እና አንድ ዛሬ በዛሬው ዕለት ይህን ይመስላል። ሱመያን ለመቆጣት ነው ሱመያ ለሌሎች ስትይ ሁሉን ነገር እናቃርገች ታልተውሽ። ከሰው ጋር ምልልስ እኮ ብዙ ነገር ያመጣል። እኔ እንደ ማንኛውም ሰው ይኸው እኔ ለራሴ የሰራሁትን ገንዘብ መቶ አንድ ሺ ማነው ሁለት ሺ አምስት መቶ ሪያል ተወስጅ ተቀምቻለሁ። በገዛ ዘመዴ ይኸው በገዛ ዘመዴ ትላችሁ ተኮንትራት ጠፋች። እንደ ማንኛውም ሰው ተቀብዬ ስራ አስገባሁኝ እቃ ሰርቃ ወጣችብኝ። ተዛ ተሰቃ ተሰረቀችው። ሌላ ደግሞ የእኔ ሁለት ሺ አምስት መቶ ብር አለ። አሁን ሰው የኮምፒውተር አይቶ ምናምን ትመልስልኝ። ደግሞ ምን እንደሰረቀች እኔ እኔ ተጠያቂ ቶላችኋለሁ። ተጠንቀቁ። በዛም በዝህም ያላችሁ ህፈቶቼ ለሁሉም ነገር እኔ በውጭ በውስጥ ላላችሁ ሰዎች ተጠንቀቁ። በተለይ በተለይ አሁን የሚመጡ መጅኑኖች እንዳታስወጡ። ቀልባቸው የደረቀ እርኩሶች ናቸው፣ እና ይሄን ይመስላል። ዛሬ የመጣሁላችሁ አጀንዳ። ጠቶች፣ ወንድሞች ለአላህ ብዬ እወዳችኋለሁ። ለአላህ ብላችሁ አፍሩበልኝ በእኔ ላይ። ሰላም አሌይኩም ወረህመቱላሂ ወበረካቱ።